አዲሱ የበልጽግና ሹም ጌታቸው ረዳ እግዚኦ እግዚኦ፣ መጨረሻ ይና ሳምረው ትላለች እናቴ። ጥቂት ሰዎችን ልክ ማስገባት አቅቶን፣ እነዚህ ሰዎች ግን ሌቦች ናችሁ መባል መቻል አለባቸው። እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚል አለ ይሆን? ኔትወርኩ አካል ካልሆንክ ትግራፍ ሰርባይ ባታደርግ ግድ የለሽ፣ ምንም ህይወት የለው ምናምን፣ የለም ስለ ነገ ማሰብ የለ። ዳንኤል ክብረት እንኳን በዛ ቦታ አልተገኘም። ይህን ዱር የስዩም ተሾመ የሚባለው ጌታቸው ረዳ ስዩም ተሾመ በአረያ ተከሽኗል። በእኔ በቀረቶ በእኔ ፎከራ አሉ ጦርነት ይፈልጋሉ፣ ግርግሩ ይፈልጉት። የሚቆረቆሩለት ሰፈር የለም። የሚቆረቆሩለት መንደር የለም። የሚቆረቆሩለት ህዝብም ሲጀመር የለም። ጀግኖች እያልን ያሰከርናቸው ሰዎች ዝም ብሎ እየፎከረ ደግሞ ድምፁ ተከታተሉት። ገና ከእንቅልፍ እንደተነሳ አልኮሉ ገና ሳይወጣለት ነው። ስክሪን ላይ ያወጣው ብልጽግና እየተጫወተበት ነው። ኤርሚያስ ለገሰ ነበሩ ጭንቅላት የሌላቸው የቤት እስረኞች ምንም ፆታቸው እንኳን የሚያጠራጥረን እነሱን ተጠቅሞ ዛሬ ደግሞ በራሳችሁ ልጅ ከእናንተ ጉያ አወጣው በሚለው በጌታቸው ረዳ ፋኖ ጋር አሁን እንሰራለን። አሽከር ለመሆን ለምን ደግሞ ትሯራጠው ነው? ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር አብራል። የትግራይ ህልውናን አደጋ ላይ የሚጥል ሰዎች ጋር መሞዳሙድ ግን የትግራይን አጀንዳ ማራመድ አይደለም ነው አጀንዳ። ስቱና ከአማራ ፋኖ ጋር እንዳትታረቁ፣ ታርቋል፣ ታርቋል፣ ለሰላም ሲባል ማለት ነው። የአማራ ልሂቃን፣ የአማራ ልሂቃን እያለ ትናንትና በዚህ ባለጊያ እንደበቱ የአማራ ልሂቃን ሲዘርፍ ነበር። የአማራ ልሂቃን ብሎ ሁሉንም በአንድ መስፈሪያ ውስጥ ከብቶ ማለት ነው ወገኔን የአማራን ህዝብ እየፈንጀውን ያለው አብይ አህመድ። አካውንቱ ነግራለሁ የገሌ ገሌ የሚባል ገንዘብ የት እንደሚያስገባ አውቃለሁ። አገርነት ናም ደንቶ አለ ከተቻለ አራት ኪሎ የሚገባበት እድላል ብሎ ካመነ ይመጣል። እንጀራቸው የሚጋገረው ክራይሲስ እስካለ ድረስ አይፈልጉን፣ ግጭት የሚቀጥል ይፈል የአብይ ብልጽግና ለማዳን ማለት ጌታቸው ራሱን ማዳን አይችልም። ጌታቸው ተተፍቶ ነው የወጣው ከትግራይ ተተፍቶ እንደ የጥላቻ ኮምፓሶች በገንዘብ እየተገዙ አፋቸውን ብቻ እያከራዩ እዚህ ጋር ላይ ሰው እያለ አልፎ አልፎ ያለሁና አም ሶሪ ወደ ነጥቤ ይመለሳለሁ። የብልጽግና ልጆች ያስቆኛል። ተመልከቱ፣ ፖለቲካ ውስጥ አትግቢ፣ ታዲያ ምን ልትሰራ መጣ? እኔ ፕሮግራም ላይ ምን ልትሰራ መጣ? እንግዲህ ወንድማችን በደንብ ያዘልኝ። እነዚህ ፖለቲካ ውስጥ አትግቢ፣ ታዲያ ምን ልታይ መጣ? የኔ ጌታ ምን ልትሰማ መጣ? ኮሜዲ ወይስ ድራማ ወይስ ትርክት? በጥቂት ሌቦች ሆስቴጅ ሆኖ አሁን የታገለ ወጣት ክላሽን ጥሎ ለስደት የሚዳረግበት ከዚህ በለጥ የሚቆጠቁጠኝ ነገር ሊኖር አይችልም። እነዚህን ሰዎች ጥያቄ ማድረግ ሲገባ ባለማድረጋችን ምክንያት ጥቂት ሰዎችን ልክ ማስገባት ታቅቶን ፕሪቶሪያ ስልጣን አሳጥቶኛል ብሎ ክሱ ሟገት ሰማዋለ። በምርጫው መሰረት የተቋቋመው መንግስት አፍር ሰው መጡ ተብለን ከሆነ ከሀዲዎች ተባልን። የአማራን ህዝብ ትግል የሚደግፍ ሁሉ ከአብይ አህመድ በተቃራኒ ከተሰለፈ ማንኛውም ሀይል ጋር ሰላማዊ ግንኙነት መመሰረት አለበት። የማያግባቡ ነገሮችን ለጊዜው በይደር ቆይቶ የጋራ ጠላት የሆነው ብልጽግና ላይ የተባበረ ክንድ ማሳረፍ ይበጃል። እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ህዝቡ ራሱ እንዲያውቃቸው አንቅሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት። ሌቦች ናችሁ መባል መቻል አለባቸው። ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ የላቸው፣ ከሰላም ጋር የተያያዘ ምንም አጀንዳ የላቸው ነኮ ለነገሩ አብይ አህመድ የሰበሰባቸው በሙሉ ጭንቅላት የሌላቸው ነው። ማሰብ የሚችል ኮመንሴንስ ያለው ሳውንዲ ማይንድ የሆነ ከአብይ ጋር ሊሰራ አይችልም። ስለዚህ አብይ ሊጠቀምብ በምትችል ወኒ ቢካም ዳም ነው ጌታቸው እንደነገረን የፖለቲካ ድንክ ነው፣ ሶፈስቲኬትድ የሆነ ማይንድ የለውም እንዳለ፣ አብይ ሊጠቀምብህ የሚችል ኳሊፊኬሽኑ ዩ ሃቭ ቱ ቢ ሪሊ ዳን ካልሆነ በስተቀር ሊጠቀምብህ አይችልም። ወደ ነጥቤ ግን መልስና፣ ወገኔን የአማራን ሕዝብ እየፈጀው ነው ያለው አብይ አህመድ። በቀየው መኖርን መብቱን ገፎት ነው ያለው። ለምን? ያለ ጦርነት መኖር አይችልም። ቃል ኪዳኑ ንጹህን ደም ማቅረብ አለበት። እነዚህ ሰዎች እንዴት ብለ ነው የትግራይ ጥቅም እስ ክሪሚናል ኢንተርፕራይዝ ነው የወርቅ ንግዱን እስካስቀጠለ ድረስ ጠቅላላ አይተራቸውን ማወቅ ይችላል። ጥቅማቸው እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደሉ ድንገር አሁን የሚቀጠቅጧቸው የጌታቸው ደጋፊዎች ናቸው የሚሏቸው ሰዎች የውጊያ ታሪካቸው የሚገርም ዲስቲንክሽን ያላቸው ናቸው። ጌታቸው ከዳ የተናገረው እውነትም ይሆን ውሸት ለጊዜው እኛን አያሳስበንም። ግምት ካላቸው ግን ጌቸው ያወራው አብዛኛው ውሸት ነው። እኛን ያቃጠለን ከዳቸው ረዳ ከጨፍጫፊ ጸሐፊው ቡያህመድ ጎን መሰለፉ ነው። ይባስ ብሎ በትግራይና በአማራ ኃይሎች መካከል ምንም አይነት ትብብር እንዳይፈጠር መስበኩ አናዶናል። እነሱን የገቡበት የስርቆት ኔትወርኮች ስለሌሉ ጠላቶች ነው የሚባል። ውጊያ ሲመጣ የመራቸውን የሚመሩት እነሱ ናቸው። የወንጀል የኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደረግ። በመቶዎች የሚቆጠሩ ኦፊሰሮች አሉ፣ ይሄንን ተግባር የሚኮንኑ ነው። የዘርፌም አላቅም በዘርፋም አልታወቅም። ግን በእኔ ቀረቶ በእኔ ፉከራ አሉ። ጦርነት የሚፈልጓሉ ግርግሩ የሚፈልጉት ብቻውን ፈላጭ ቆራጮ፣ ብቻውን አድራጊ፣ ብቻውን ወሳኝ የሆነ አንድ የፖለቲካ ድንቅ ሰሞኑን እንግዲህ አይታችኋል። አዲሱ የብልጽግናሹ ጌታቸው ረዳ እግዚኦ እግዚኦ መጨረሻ ይሄን አሳምረው፣ ትላለች እናቴ። መጨረሻ ይሄን አሳምረው ማለት ይሄ ነው፣ መጨረሻችሁን እግዚአብሔር ያሳምርላችሁ። በጣም ይገርማል። ጌታቸው ረዳ በዚህ ደረጃ ዳንኤል ክብረት እንኳን በዛ ቦታ አልተገኘም። ይብን ድሩዬው ስዩም ተሾመ የሚባለው ጌታቸው ረዳ ስዩም ተሾመ በአረያ ተከሽኗል። እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስሎ ነው ብትናስ ውሸት። የሚቆረቆሩለት ሰፈር የለም። የሚቆረቆሩለት መንደር የለም። የሚቆረቆሩለት ሕዝብም ሲጀመር የለም። የትግራይ ሕዝብ አራት ኪሎ አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? ለዚህ መስራት ሲገባህ የወርቅ ንግድህን ለማጧጧፍ ሁልጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የጌታቸው ጉለታ ከሰደበው ጽያፍ ቋንቋዎች ከዛ በላይ እሱን አካክሶ ሌላ እየሰራለት ነው። ያገለገለው ነው የፖለቲካ ድንክ ነው። ከሰባተኛ ክፍል ምናምን፣ እናቱ ጠንቋይ ነው፣ ጠንቋላ በጥንቆላ ነው ምናምን ሲል የነበረው፣ አሁን በደንብ አድርጎ አካክሶለታል ማለት፣ ከዚህ በላይ ካሳ የለም። ጌታቸው ተጠየፉት። ደስ የሚለው ኢትዮጵያውያን እንዴት እንደተጠየፉት ማህበራዊ ሚዲያም ተመልከት። ኦሮሞ ብትል አማራው ብትል ትግራዊ እንዴት እንደጠየፉ ተመልከት፣ ጽሁፋቸው ተመልከት፣ የታየ ደንዳን ተመልከት። እንዴት አድርገው እንደገለጹት ጥያፍ ነው። የት ነው የምትኖረው የሚያስብል ይሄን ነው ሲያጥረገረጋቸው የሚውለው ጀግኖች ያሰከርናቸው ሰዎች፣ እኔንም ጨምሮ ዝም ብሎ እየፎከረ ግን፣ በግል እኮ የሚከፍለው መስዋዕት ነው። ፕሬቶሪያ ተፈጻሚ የሚሆንበት ሁኔታ ከፈጠርን እነዚህ ሰዎች የሚፋፉበት ፍግ ይጠፋል። ወንጀለኞች ናቸው። ስርቆት ስትጀምር ግን ሌባ ነው። ጌታቸው ረዳ ላጎረሰው የሚሰግድ በበላበት የሚጮህ ሰው ነው። ከምንም በላይ ደግሞ ስብና የሌለው ወንፊት ነው። ሚስጥር መጠበቅ የሚባል ነገር አልፈጠረበትም። እኔ በበኩሌ ወዳጅ የሆኑ አቋም የለሽ ከሆነ ሰው ይልቅ ባላንጣ የሆኑ አቋም ሰው የሆነን አከብራለሁ። ስዩምን እና አርያን አድርጓ ብያመን ሚክስ አደረገና ጌታቸው ረዳ የሚባል አውጥቷ መጠልና በዚህ ደረጃ ጌታቸው መውደቁ ብዙ የሚደርሰን ኤቪደንሶች አሉ ኢንክሉዲንግ ስካይላ ውስጥ የሆኑ ሻራተን ውስጥ የሆኑ በዚህ ደረጃ ከሆነ ጌታቸው መውረድ የፈለገ በቃ ምንም ችግር የለውም አንዳንዱ ለእኔ ሚዲያ የማይመጥን ኢቨን እህቶች ከሴቶች ጋር ምን እንደሚያረጋቸው እንደሚጫወቱባቸው ሃቭ ሶ መኒ ቪዲዮዎች እና በእኔ ሚዲያ እንኳን ባይወጣ በሌሎቹ እንዲወጡ አናደርገዋል ምክንያቱም እኔን ስለማይመጥነኝ ማለት ነው ዝም ብሎ ተኮፍሰው በጀግንነት ስም ወዲያ ወዲህ የሚሉ ተራ ሌቦችም ካላጋለጥክለት እንዲቀጥፍ አትፍቀድለት አካውንቱን እነግርሃለሁ የገሌ ማገልገል የሚባል ገንዘቡ የት እንደሚያስገባ አቃሉ። ምን ሸጦ የት አካውንት እንዳስገባ አቃሉ። ማን የድመላ ገንዘብ እንደ ወሰደ አቃሉ። ይህ ሁሉ ይዘን ነው እርምጃ ወሰደ አቃሉ። ምንም ግድ የለሽ ምንም ህይወት የለው ምናምን የለም ስለ ነገ ማሰብ የለ አንድ የተዋርጃ ነውና የበሰበሰ ዝናብ አይፈራም ነውና፣ ምንም አንድ ሰዓት ከምናምን ጠቅላይ ሚኒስትሩ የሚወቅስ ነገር የለም። እንዴት ብሎ ይወቅሳል? ታይትሉ ምንድን ነው? ስክሪን ላይ ያለው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እንዲህ ተብሎ፣ መኪና እየቀረበልህ ቡሌት ፕሮፍ መኪና ነው የሰጠኝ እያል ወደ ጋድ እየሰጠ በጀት እንትን ተተክሎልህ፣ እንዴት ብሎ ይወቀሳል? ካራክተር አሳስሌሽን እየመረጡ እየመረጡ መምታት ዋና ዋናዎች ማለት ነው። አሁን በሙሉ ጌታቸው ሲመታቸው የነበረ ኦን ፐርፖዝ ነው። ምግብ የተባለ እንትን እየተዋጋ ነበር ከፋኖ ጋር ተብሏል። አጀንዳ ውስጡና ከአማራ ፋኖ ጋር እንዳትታረቁ ታርቋል ታድርጓል ለሰላም ሲባል ማለት ነው። አመጣጤም ራሱ የጡት አባት አይታወቅም፣ አድራሻ አይታወቅም። ማን ጋ ሄደው ይህን ሰው ያስታግሱልን ማለት እንደሚችሉ አያውቁ። ይሄ ሊያጠፋን ይችላል የሚል ስጋት ነው የነበረው። የፖለቲካ ትንታኔም ቀርቦ አያውቅም እንደ ቲፒኤልኤፍ ሊደርሺፕ ውስጥ የጭቃ ጅራፍ ማጮ ሆኖ መሰዳደው ካልሆነ ስተቀር፣ እዚህ ግባ የሚባል ሀሳብም ቀርቦ አያውቅም። እኔን ለማስፈራራት የሚያስችላቸው ምንትን የላቸው። ያው እነሱ ኔትወርክ ውስጥ የለሁም። በነገራችን ላይ አብይ በቀደም ኢቢኤስ ላይ ሲቀርብ የለበሰው ጫማ ና ጌታቸው በዚህ ቃለ መጠይቅ ላይ ያደረገው ጫማ አንድ አይነት ናቸው። የጫጉላ ሽርሽር ላይ በመሆናቸው ጫማ ሳይቀር እየተቀያየሩ ነው የሚለብሱት። እኔ ምፈራው ግን ግንጌቾ በሰከረ ቀን የአራት ኪሎውን ጨቅ ላይ የውሱሪም ተቀያይረን እንልበስ እንዳይለው ነው ነው። ፎር ዮር ኢንፎርሜሽን እዚህ ጌታቸው የተናገረውን ነገር እንደ እውነት አድርጎ የሚወስድ ፐርፐስፉሊ ዲሲቭ ለመሆን የፈለገ ደንቆሮ የሆነ መሀይም የሆነ እ የጥላቻ ኮምፓሶች በገንዘብ እየተገዙ አፋቸውን ብቻ እያከራዩ ደም ሲያፈሱ የኖሩ ካልሆኑ በስተቀር አይምሮ ያለው ማመዛዘን የሚችል ህሊና ያለው ያንን አይለው። ድንገት ኮሜንታቸው ሳይ ያስቀኛል። ያናደጣ የሚያስቀኛ ትንታኔው በጣም መናኛ ትንታኔ። የኢትዮጵያ መንግስት ተዳክሟል ይላል። አይ አሁን ደከም አልደከመ። አይ ሸኔ በዚህ በኩል እየመጣ ነው፣ ፋን በዚህ በኩል እየገፋ ነው ይላል። ዝም ብዬ አስቤ እነዚህ ሀይሎች አዲስ አበባ ሲገቡ የትግራይ ህዝብ ጥቅም እንዴት ይጠበቃል ብሎ ቢተነትን ሰው የለም። ታርቋል፣ ለሰላም ሲባል ታርቋል። ይሄ እኮ ወሽመጥ መቆረጥ ካለበት ትቆረጣለ። ታርቋል፣ ታርቋል። ምታው ደግሞ አለ፣ ብዙ ነገር ታያለ። በዚህ ግዜ ቤት አጭር ግዜ አጭር ግዜ ያለ ይሄ አገር ሚያንጫጫ ጉዳይ ማለት ነው። ስለዚህ ታርቋል። አንዴ መሀል ላይ መሃል ላይ የተናገረው አለ እኮ ይሄ ክሪሚናል ኢንተርፕራይዝ መገርሰስ አለበት መጥፋት አለበት ማውደም አለብን እያለ ትንሽ አለፊልና በነገራችን ላይ እኔ ህወሓት ነበርኩ አይ፣ በነገራችን ላይ አሁንም ነኝ አለ። ደግሞ ድምፁን ተከታተሉት። ድምፁ ተከታተሉት። ገና ከእንቅልፍ እንደተነሳ አልኮሉ ገና ሳያወጣለት ነው እስክሪን ላይ ያወጣ። ተመልከቱ ቤቱም፣ ተመልከቱት፣ ድምጹ ተከታተሉት። ብልጽግና እየተጫወተበት ነው። አሁን እነዚህ የምትላቸው ሰዎች ምንድ ነው ማድረግ የፈለጉት ስትለኝ፣ እኔም ራሴ አይገባኝም። ፋኖ ጋር አሁን እንሰራለን። ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን ተከታተላቸውና ንገረኝ አልኩ። ምንድ ነው ኤግዛክት የፈለጉት? ለምሳሌ እዚ አካባቢ ያሉት አላማጣ ራያ የአማራ ነው የሚሉ ናቸው። እንዴት ነው ሊታረቁ የሚችሉት? ራያ የአማራ ነው የሚልና ራያ የትግራይ ነው የሚል ሰው በቀደመ ጌታቸው ምን በምህታት ካልሆነ በስተቀር ድሮንን እንትናረጋለን ብሎ ላፕቶፕ ይዞ አፋር ላይ ይል ነበር ቆሮ በዚህ ደረጃ ጌታቸው መሀይ መሆኑን አላውቅም ነበር። ምን ማለት ነው እሱ ጃም ማድረግ እኮ ማለት ነው ኮምፒውተር ይዘ በኮምፒውተር ጃም ታደርገዋል ድሮ ደግሞም ዲድ ብዙ ጊዜ ጃም ስላደረጉበት በኋላ አብይ አህመድ ጃም የማይደረጉ ድሮኖች አመጣል ስንት ድሮን የቀያየረው የዩኤ ድሮን የቱርክ ድሮን የኢራን ድሮን የቻይና ድሮን መአት ድሮን የቀየረው ለምን ሀክ ያደረጉበት ስለነበረ ማለት ነው በቀደም ግን ጌታቸው ያን ቋሸሽ ነው የሚከረው ድሮን ሀክ የሚያረጉ ማምጣት መቻላቸው መደነቅ ሲገባው ያንን ማድረጋቸው ጌታቸው በቀደም ያን ቋሸሽ ነበር የኤርትራ መንግስት ጦርነት ድንገት ከተቀሰቀሰ ትግራይ ውስጥ የፌዴራል መንግስቱ ተቀርቅሮ እንዲቀር ከመፈለግ ውጭ ሌላ ሀይሎችን እየደገፈ እያለ ማዳከም ይፈልጋል። ስለዚህ አገልጋዮች ቢፈልግ አይገርመኝም፣ ከዳሚዎች ቢፈልግ አይገርመኝም። የኤርትራ ህዝብ እንደምናስበው ሶስት ሚሊዮን አራት ሚሊዮን የሚመስለው ሰው ካለ ሰት ነው። ከሁለት ሚሊዮን አይበልጥ። አስገራሚ ነው። ውሃ ጠጥቶ እንኳን እንዲገባ ወይ ትንሽ ቁርስ በልቶ እንኳን እንዲገባ እንኳን አላደረጉት። ትንሽ ቀዝቀዝ እስኪ እንኳን አልጠበቁት። ጉንፋን ነው ጉንፋን ነው ሊል ይችላል ተመልሶ። ግሩም ነው። እንደዚህ አይነት አቋም ብልጽግና እኮ ነው አሁን እያማከር ያለው እንዳይፈርስበት እንዲጠገል እና ለማዳን የአብይ ብልጽግናን ለማዳን ማለት። ጌታቸው ራሱን ማዳን አይችልም። ጌታቸው ተተፍቶ ነው የወጣው ከትግራይ ተተፍቶ። ሁሉም እኮ አሽቀንጥሮ ጣለ እኮ። ብልጽግና ማን የሚባል ነው የሚያድነው ብልጽግና? እነ ታየ ደንደዓ የታሰሩበት፣ እነ ለማ መገርሳ ጥለው ተሄዱ፣ እነ ገዳው እንዳርጋቸው ጥለው ተሄዱ፣ እነ ዮሐንስ ባያሉ ወደ ቅሊንጦ የተወረወሩበት። ሁሉም ጥለው ሄዱ። ይሄ ሰውዬ ባለቀ ሰዓት ድርቆች ላይ ነው የገባው። የኛዎቹ ጉዶች ናቸው የሚገርሙኝ ነው የትግራይ ህዝብ የጠላት የጠላት ወዳጅ ነው የሚል እርካሽ ሰው ግን የለው ሲነስ ምብዛም ምን እንደደረሰበት ያውቃል። እኛ ከሸኔ ጋር እንሰራ ነበር አውቃለሁ በማምንበት ልክ የሰራው ነገር ነበር። ሰው ሰላም ሲመጣ እነሱም እንዲፈርሙ ይፈልጋለሁ። አንድ ማር ስለተዘጋ ድንገት ካዲም ሆነበት ምክንያት የለም። ፋኖ በአብይ አህመድ ተታሎ ገብቶ ከትግራይ ህዝብ ጋር ነጻ ደም መቃባቱ በጣም ልብ የሚሰበው ደስ ሳይንቲንግ ቲዲኤፍ አማራ ክልል ውስጥ ገብቶ ከአማራ ህዝብ ጋር ደም መቃባቱ በጣም በጣም በጣም ማወግዘው ነገር በጣም ማወግዘው ነገር ፋኖ ከሱ ጋር ጉሮሮ ለጉሮሮ ታውቆ የተዋጋ ባለበት የኢትዮጵያ ህዝብ አሽቀንጥሮ ጥሎት ጠልቶ ተጸይፎት አሁን ጌታቸው ኢትዮጵያ ውስጥ የተጠላውን ጥላቻ ብትሰሙ አይ ከና ብሊቭ ስ። በስማ ጌታቸው ኢትዮጵያ ውስጥ የተጠላበትን ጥላቻ ያህል ትግራይ ውስጥ አልተጠላ የኢትዮጵያ ህዝብ እንደ እርም ነው ያየው፣ እንደ እርኩስ ነገር ነው ያየው፣ እንደ ጸያፊ ነገር ነው ያየው። ብዙ ሰው ልንገር፣ ከውጭ ሆኖ እንዴት አዲስ አበባ ይመጣል ይልል። እዚህ ግባ የሚባል ጠንካራ አቋም ያልያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድለት ይፈልጋል። የኢትዮጵያ ፖለቲካ ስርዓት በኃይል የማስተካከል ስራ የትግራይ ወጣት ከሻ ላይ የሚጫንበት ዘመን አክትሟል ነው ምለው። ወርቅ ዘራፊ ነው ምናምን ዘራፊ ነው፣ ወርቅ ቢዘርፍ አገሩ ነው አልዘረፈም። ቢዘርፍ ኖሮ ፕሬዚደንት ሆነ ዛ ትከሰው ነበር። ምን ዋጋ አለው? ከሸሸ በኋላ ምን ዋጋ አለው? ጀግና ጀግና የምትሸጣ አሁን አይደለም። አንዴ ከሸሸማ ሁሉም ጀግና ጀግና ይሸጣል እኮ። ጀግና ማለት በሰዓቱ ማድረግ ያለብን ታደርጋለህ፣ መስዋዕትነት ጭምር ጽዋን ትወጣታለህ። ትክክለኛ መሪ ቢሆን እንደዛ ነው የሚያደርገው። እና መከፋፈል ነው ጠቅላላ። ይሄን አንዱ ላይባ ነው አንዱ ጀግና ነው አንዱ ላይባ ነው፣ እንደዚህ እላቸው እና አከርካሪ ዋና ዋናዎችን መርጠ ስበር፣ ከዛ ሰራዊቱ ለካ እንደዚህ ነው እንዲህ እውነት ነው እንዲህ የመጠራጠር ስሜት እንዲፈጠር ነው ብልጽግናን ወክሎ አብይ አህመድን ወክሎ ስለሚናገር የኢትዮጵያ መንግስትን በኃይል የማስተካከል ስራ እስከ ወዲያኛው ማክተም መቻል አለበት በየትኛው አቅጣጫ ማይክ ሀመርን በአስቸኳይ መልሳቸው ሊቀመንበሩ ነው እንደዛ ያለው ከዛ ጠየቅኩት ለምንድን ነው አንጠልጥለህ አምጣቸው የምትለው እኔ እንደውም ዝም እንደ ቀልድ ያሰብኩት እንዴ እኛ እዚህ ድሮን እያሳደደን እናንተ በሰላም ልትቆዩ ነው የሚል ስጋት የፈጠረው ነው ብዬ ሰው ከዚህ በላይ ቲፒኤልኤፍ ምን እንደሚጠብቅ አላቅም። ከዚህ በላይ ምን እንደሚጠብቁ አላቅም። አብይ አህመድ ኦፕንሊ በእናንተ ላይ ጦርነትን ዲክሌር አድርጓል። ጌታቸው ረዳ የሚባል የእሱን ፕሮፓጋንዲስት አውጥቶ ክሪምን አድርጓችኋል። ከጦርነቱ በፊት እነ ነፍሰ ገዳዩ ኤርሚያስ ለገሰ ነበሩ ቴሮሪስት ይባሉ የሚሏችሁ የነበሩት፣ ዛሬ ደግሞ አዲስ ነፍሰ ገዳይ ጌታቸው ረዳን አግኝቶላችኋል። ከጦርነቱ በፊት ጭንቅላት የሌላቸው የቤት እስረኞች ምንም ጾታቸው እንኳን የሚያጠራጥረን እነሱን ተጠቅሞ ቴሮሪስት ይሁኑ ብሎ እንዳወጀባችሁ ዛሬ ደግሞ በራሳችሁ ልጅ ከእናንተ ጉያ ወጣው በሚለው በጌታቸው ረዳ ቴሮሪስት ናችሁ። የኤርትራ መንግስት አሁን ባለፈው ምን ይሉኛል፣ ወደብ ተጠቀሙ ብሎ አላሉ ይላል። ጦርነት እንጀራው ያደረገ ሊደርሺፕ ስላለ አስመራ ውስጥ የራሱን የማታራመስ ፍላጎቶች ማረጋገጥ የሚፈልግ ሀይል አሽከር ለመሆን ለምን ደም ቱሯራጠ ሊገባኛል። ትግራይ ተሳዕር ማለት ትግራይ ፌዴራልን ታሸንፍ ወይ ኤርትራን ታሸንፍ በሚል አይደለም ምትንተን ያለበት። ከፋኖ ጋር እንዴት ታረቃሉ ይላል። እኛ ከማንም ጋር እንታርቃለን ። እንኳን ፋኖ አሁን ለህልውናው እየታገለ ያለው ብልጽግና ሚያስራ አማራ ክልል ያለው ልዩ ኃይል የሚባለው አሁን አድባበታኝ ነው። አድባበታኝ በታይ ሰላም ነው የሚፈልገው። ትግራይ አርባ በታይ የብልጽግና ሀይል ነው አማራ ክልል ያለው ምን ጉዳይ ያለው ጊዜ ቸግሮት ጊዜ ጥሎት ነው እንጂ እኮ ትክክለ ህዝብ እኮ ነው። በቃ ከህዝብ ወጥ ከህዝብ አብራ የወጣ እኮ ነው። እንኳን ከአማራ ፋኖ ከአማራ አድባበታኝ ሰላም ነው የሚፈልገው። የበለጠ ደግሞ ከአማራ ፋኖ የፋኖ ስም በጣም ገናና ነው። የአማራ ልዩ ኃይል በጌታቸው አንደበት ሲነሳ ሰምታችሁ ታውቃላችሁ? ለምን? የብልጽግና አካል ነው። ፋኖ የሚባለው ፋኖ አገነስ ብልጽግና ነው። አያለሁ ፋኖ ብቻ የሚነሳ ይህ አመራር ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር ያብራል። ደንታው አደለም። ሆኔ አሁን ትንታናቸውን ስለማቅ እኮ ነው፣ ቅርብ ጊዜ እኮ ነው። የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመፃቸው አይቀርም ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተንትን አመራር እኮ ማለት እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። ጌታቸው ስቱፒድ ስለሆነ እንደውምን እያጣራው ነው። እዚህ እንትን ሊማርበት የመጣው ማስተሩን ሊሰራበት የመጣው ትምህርቱን አልጨረሰም አሉ። ማስተሩን ራሱ አልጨረሰም።

ጌታቸው ፀዳም ፐርሰን አቴንሽን ሲከር ስለሆነ፣ ጌች ጌች ጌች ጌች እንትና ፈንታሌ እኮ ይነግረን ነበረ። ጌታቸው የሚወደው ይለናል፣ ጌች ጌች ጌች ሲባል ነው የሚወድ እያለ ይነግረን ነበረ ፈንታሌ፣ አብሮ ጓደኛው ነው። የትግራይ ወጣት ለመስዋዕትነት ዳርጌ፣ አራት ኪሎ ድንገት ሊገባ የሚችልበት ዕድል አለ ብሎ የሚያምን እኮ ነው። አብሬያቸው እኮ ነበር። ምክንያቱም በእኛ እምነት ሶስት ወር አይቆይም ብለን አሰብን የኢትዮጵያ መንግስት። ከነገሌ ጋር አብሬ ስለ አገርነት ምናምን ገንተው አይደለም፣ ከተቻለ አራት ኪሎ የሚገባበት ዕድል አለ ብሎ ካመነ ይመጣል። የብልጽግና ሰራዊት መቀለይ እንደቋመጠ ይኖራል። መቼም መቼም አይገባም። እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳ ጉዳይ ብንጨርሰው ፍጹም አያትም፣ መቀለን ሊያያት አይችል፣ ምን ሊሰራ ይመጣ? በወንጀል መጠየቅ ያለበት ሰራዊት ነው። በእግር ኳስ ጨዋታ የማንቸስተር ተጫዋች የነበረ ወደ አርሴናል ከሄደ ከዛ አርሴናል ሆኖ ወደ ማንቸስተር ካገባ ሰለብሬት አያደርግም፣ ሰለብሬት አያደርግም። ጓደኞቹ ናቸው ሰለብሬት የሚያደርጉት፣ ያቅፉታል፣ ይስሙታል ምናምን። እሱ ግን እንዲህ ነው የሚለው፣ አም ሶሪ ነገር ነው የሚለው። እንደዚህ ክብሩ ለዛኛው ኦዲየንስ ለዛኛው ክለቡ ባለውለታ የነህ አሳዳጊ የነህ ለዚህ ሰክሴስ ያደረስከኝ አንተ ነህ። ደንታቸው አይደለም ጥቅማቸውን ብቻ እስካረጋገጡ ድረስ የትግራይ ህዝብ ህልና አደጋ ወደቀ አልወደቀ ስለተፈናቃይ ተጨንቋ ያውቁ። ለምን ይጨንቃሉ? እንጀራቸው የሚጋገረው ክራይሲስ እስካለ ድረስ ክራይሲስ ከሚያንቀሳቀስ ማንኛውም ኃይል ጋር ለማበረ ዝግጁ ናቸው። ልንገና እያቃረህ እየመረረህ ቢሆን እየጎመዘዝ ቢሆን ከፌዴራል መንግስት ጋር መሰረት ያለበት ያ ጌች ጌች ጌች የሚለው ነገር ቀረበት። ኤቭሪቲንግ ጉድ ጣፋ ምቾቱ ድሎቱ ክብብ እያደረጉ ይህን ጉዳይ ያስፈጽምልን፣ ይህን ጉዳይ ያስፈጽም። ኦል ዳት ስ ጋን አሁን ዩዝ ኤንትሮ ስለሆነ እንደ እብድ ስላደረገው ነው ይህንን ያለው። ይህን ነው ስልጣኑን አጣለሁ ብሎ በህልሙ በውኑ አስቦ አያቅም። አብይ ያነሳኛል ብሎ አስቦ አያቅም። አሁን ግን በቃ ቁርጥ መሆኑን አወቀው። ስለዚህ በዚህ ደረጃ ወጥቶ የውሸት የምናምን እኔ ጌታቸው የተናገረው አይደለም። የሚያስገርመኝ እንደዚህ አለን እንዝላል እንደዚህ አለን ድሩዬ ወደ ከፍተኛ ስልጣን ላይ ያደረሰው ፓርቲው ይቅርታ ሊጠይቅ ይገባሉ። ጠቅላይ ሚኒስትሩ በተደጋጋሚ የሚሰጉ ከሆነ እነ ገሌ መታሰር የሚፈልጉ ከሆኑ አስወጧቸው፣ ከሀገር እንዲወጡ የሚያስችል ፈቃድ እንሰጣቸዋለን። ማስወጣት ትችላለህ በዚህ መንገድ ወደ የሚፈልጉት ሀገር የሚሄዱበት ሁኔታ አመቻች ተብያለሁ። አይፈልጉን ግጭት የሚቀጥል የሚፈልጉት እና አንተ ላይ ጎል በማግባቴ ወይም አንተንትን በማድረጌ ያው ጎል ሲገባ ይበሳጭ ለተመልካች ምናም፣ እኔ በቃ ሶሪ፣ ግን ጎል ገብቷል፣ ግን ስራዬ ስለሆነ አግብቼዋለሁ። ነዛ ጌታቸው ማሊያ ቀይሮ ወደ አዲስ አበባ መጥቶ ወደ ብልጽግና ሄዶ ራሱ እያፈረሰው በጣም አስቃራ ጌቾዋ ጌቾ ጌቾ ጌቾ እያለ እኮ ስንት ሰው የተሸወደ ትውልድ ነበር። አሁን ግልጥ ጥጥ ብሎ መምጣቱ ጌታቸው ስለ ምግበይ ያው አብይ ይጠሩ ጌታቸው ይጠራው ማለት አይደለም። ጌታቸው ማ ያዳነው እኮ ነው። ጌታቸውን እኮ ያዳነው እነ ምግበይ መሳሰሉ ናቸው። ምግበይ ታርጌት የተደረገው በብቃቱ ነው። ባይ ዘ ወይ ሊስት አለው የኤርትራ መንግስት፣ የህወሓት ከፍተኛ አመራሮች በተገኙበት ሁሉ እርምጃ ሊወሰድባቸው የገባ ያላቸው እነዚህ ሰዎች በምን ስሌት ነው አሁን ወለ ፈሰደን ፍቅር በፍቅር ሆኖ የጫጉላ ሽርሽር ውስጥ የሚወጡት? የትግራይ ህልውናን አደጋ ላይ የሚጥል ሰዎች ጋር መሞዳሙድ ግን የትግራይን አጀንዳ ማራመድ አይደለም። እንደዚህ ያለን ትንሽ ሰው እንደዚህ ያለ አንድ ዲስፕሊን የሆነ የአማራ ህዝብ እያለ የአማራ ሊቃን የአማራ ሊቃን እያለ ትናንትና፣ በዚህ አንደበቱ በዚህ ባለጌ አንደበቱ የአማራ ሊቃን ሲዘርፍ ነበር። የአማራ ሊቃን ብሎ ሁሉንም በአንድ መስፈሪያ ውስጥ ከትቶ ማለት ነው። አብይ እኮ ለኦሮሞ ህዝብ አክብሮት የለውም እያለ ይነግረን ነበር ትናንትና። እነሱ እኮ ኢግኖራንት ናቸው እያለ ይነግረን ነበረ ብሎ ነግሮናል። ተመልከቱ እንግዲህ አፉን ሲከፍት ቆሻሻ ነገር ብቻ የሚወጣው አፉን ሲከፍት ግን ብቻ የሚናገር አፍ ግምነው እንዳሉትን ያሴትየው